በስነ ምግባር የሚሰሩ ኤጀንሲዎች ቢኖሩም ህጋዊ ፍቃድን ተገን አድርገው፣ የተጣለባቸውን ኃላፊነት ወደ ጎን ትተው፣ ህግ ጥሰው፣ ደንብ ተላልፈው፣ ከተሰጣቸው የስልጣን ድንበር ተሻግረው የሚሰሩ ኤጀንሲዎች ቁጥራቸው ትንሽ አይደለም ተባለ። በተለይም ከተፈቀደላቸው ሀገር ውጪ መላክ፣ በተለያዩ ህግ መተላለፎች ፈቃዳቸው ከተሰረዘ በኋላ መስራትና ገንዘብ መቀበል በተደጋጋሚ ኤጀንሲዎች የሚጠየቁባቸው ጥፋቶች እንደሆነ ይነሳል። በተለይም ኤጀንሲዎች በምንም ምክንያት ስራ ፈልገው ከሚሄዱ ሰዎች ብር መቀበል እንደማይችሉ በህግ ተጠቅሶ፣ በአዋጅ ሰፍሮ ቢገኝም ብዙዎቹ ግን ይህንን ህግ እንደሚተላለፉ ፖሊስ ተናግሯል። ዋና ኢንስፔክተር ሰፊው ህዝብ እንዳለው በፌዴራል ፖሊስ ወንጀል ምርመራ ቢሮ በህገ ወጥ የሰዎች ዝውውር ወንጀሎች የምርመራ ክፍል ኃላፊ ናቸው። ስራና ክህሎታውን ፈቃድ ሲሰጥ ለኤጀንሲ ስፔሲፊክ አድርጎ ነው። ዱባይ ከሆነ ዱባይ፣ ጆርዳን ከሆነ ጆርዳን። ሁለቱንም የመስራት አቅም አለኝ ካለ በሁለቱም ስፔሲፊክ ተመዝግቦ ነው የሚሰጠው። ከተፈቀደላቸው ሀገር ውጭ የሚልኩ ኤጀንሲዎች አሉ። እነሱንም ምርመራ ያደረግንባቸውም የተቀጡ አሉ ማለት ነው። ከዛ ውጭ ኤጀንሲ በምንም ሚንስ ከሚሄዱ ሰዎች ገንዘብ አይቀበልም ይላል። አዋጃችን 1178/2012 ከህገ ወጥ የሰዎች ዝውውር ለመከላከልና ለመቆጣጠር የወጡ አዋጅ ኤጀንሲዎች ምንም አይነት ገንዘብ መቀበል አይችሉም ይላል። አንዳንድ ኤጀንሲዎች ምንድን ነው የሚያደርጉት? ቀጥታ ያለመቀበል ነገሮች አሉ፣ ግን ውጭ ደላላ ያደርጋሉ በደላለው አማካኝነት በእጅ አዙር የመቀበል ነገሮች አሉ። በዛ መልኩ ጥቆማዎች ሲመጡልን እያጣራን እየሰራን ያለንበት ሂደት አለ ማለት ነው። ካናዳ በነፃ እንልካለን፣ የጀርመን ቪዛ እናስልካለን፣ ወደ አሜሪካ እንሸኛለን፣ ወደ አውሮፓ እናሻግራለን እና የመሳሰሉ በተለያዩ ማህበራዊ ሚዲያዎች ተደጋግሞ የሚደመጡ አጓጊ ማስታወቂያዎች ሁሉ ሀሰተኛ ናቸው የሚሉት መርማሪ ፖሊሱ ኢትዮጵያ ሰራተኛ ለመላክ ስምምነት ያደረገችባቸው አራት ሀገራት ብቻ ስለመሆናቸውም ያነሳሉ። ከነዚህ ውጪ ያሉ ሁሉ ህገወጥ ናቸው፣ ይላሉ ፖሊሱ። ጆርዳን፣ ሳውዲ፣ ዱባይ፣ ኩዌት፣ እነዚህ ውጭ ያለው ሁሉ ኢሌጋል ነው ማለት ነው። ከአውሮፓ ከአሜሪካ፣ ከማንም ሀገር ጋር ህጋዊ የሆነ ውል የለም። አሁን ስራና ክህሎት የጀመረው ነገር አለ ካንትሪ ቱ ካምፓኒ ነው ያውም ካንትሪ ቱ ካንትሪ አይደለም። የኢትዮጵያ መንግስት ከዛ ሀገር ካምፓኒ ጋር አይ ቲንክ ጀርመን ኤንድ ስዊድን እንደ ካምፓኒ ሞከራሉ። የተወሰኑ ሰዎች ተልከዋል እዛ። ያን ነገር ውጤት ካመጣ በምን መልኩ እንደ ሀገር ፍላጎት ካላቸው በዛ መልኩ ሌጋል ለማስደረግ ማለት ነው። ከዛ ውጭ ግን በተለይ አብዛኛው አሁን ሰው እየተበላ ያለው ብዙ ገንዘቡን እያጣ ያለው ኢንሚሊየንስ በመቶ ሺዎች የሚቆጠር ብር እያጣ ያለው ካናዳ ነው። ካናዳ ጋር ምንም ስምምነት የለም፣ ኢሌጋል ነው። ቪዛይ ማማከርና ሰነድ ማደራጀት የሚል ፍቃድ ተቀብለው ሰውን በህገወጥ መንገድ የሚልኩ፣ በጉብኝት ስም ህጋዊ ፍቃድ ይዘው ረብጣ ብር እየተቀበሉ ከተሰጣቸው ስልጣን ውጭ የሚሰሩ ኤጀንሲዎች ስለመኖራቸውም ፖሊስ ይናገራል። ለምሳሌ ቪዛ ማማከርና ሰነድ ማደራጀት የሚል ፈቃድ ይወስዳሉ። ከንግድና ቀጠናዊ አሁን የነሱ ኦንሊ ማንዴት አሁን እዚህ ምንድን ነው ቪዛ ማማከር፣ ሰነድ ማደራጀት። ሰንበዲ አሁን ለትምህርት ሊሆን ይችላል ለጉብኝት ሊሆን ይችላል ለሌሎች ሌሎች ነገሮች ሊሆን ይችላል፣ ወደ ሆነ ቦታ ሊሄድ። ስለዚህ ምንድ ነው አንተ ማንዴትህ ምንድ ነው የሚያስፈልገው? ያ ሰው ላያቅ ይችላል ምን ምን ሰነዶች ያስፈልጉታል ምን ምን ማሟላት አለበት። ስለዚህ በምን መልኩ ሰፖርት እናልቀው። ይሄ ነው የተሰጣቸው ፈቃድ። ነገር ግን እነዚህ ሰዎች ይሄኛውን ማንዴታቸውን ብቻ እንደንትን ተጠቅመው ሰዎችን እንልካለን በሚል ሰዎችን የመላክ ስራ እናስቀጥራቸዋለን እያሉ በተለያዩ ሀገሮች በህገወጥ መልኩ የመላክ ነገሮች እና ብዙ ሰው እየተበላበት ያለ ሂደት አለ ማለት ነው። ቱር ኤንድ ትራቨል ኤጀንት በሚልም የሚወስዱ ፍቃዶች አሉ። እነሱም በቱሪስት ስም ፕሮሰሶችን የማስጨረስና እዛ ከሄዱ በኋላ እንዲጠቁና ስራ እናስቀጥራችኋለን በሚል ብዙ ሰዎችን የሚመሉበት የሚያታልሉበት ሂደት ስላለ ህጋዊ ፍቃድ ኑሯቸው፣ ነገር ግን በፍቃድ ሰበብ ከላይ በተጠቀሱትና በሌሎች ዘዴዎች ህገወጥ ስራ ሲሰሩ የተገኙ ኤጀንሲዎች በፖሊስ ተይዘው፣ ምርመራ ተደርጎባቸው፣ ተከሰው፣ ጥፋተኛ ሆነው እስከ 25 ዓመት እስራትና እስከ 500 ሺህ ብር የተቀጡ ስለመኖራቸውም መርማሪ ፖሊሱ አስታውሰዋል። ለምሳሌ ኤግዚዶስ ኤጀንሲ የሚባል በርካታ ሰዎቹን እሱ እንደውም ኢትዮጵያ ፈቃድ ያላትና የተዋዋለችባቸው ሀገሮች ይታወቃሉ። ከእነሱ ውጭ ምንም አይነት ስምምነትም ውልም የለም። እነዚህ የኛዎቹ ኤጀንሲዎች ምንድን ነው የሚጠቀሙ የነበሩት? የሆነ ጊዜ ሩሲያ ምናልባት ካስታወስክ፣ ሩሲያ ወታደር ትፈልጋለች በሚል በዛ መልኩ ሩሲያ እንልካቸዋለን እያሉ በርካታ ተጎጂዎች ላይ ገንዘብ ይቀበሉ ነበረ። እንደዛ ተቀብለው ሰዎችን ሩሲያ ከላኩ በኋላ እነዛ ሰዎች ወደ ኢትዮጵያ ዲፖርት የመደረግ ቻንስ ነው የነበራቸው በወቅቱ በነሱ ኬዝ ምርመራ አጣርተን ኤግዚዶስ የሚባል የጉዞ ወኪል ሀያ አምስት አመት የተቀጣበት ሂደት አለ ማለት ነው። አንደኛው ሀያ አምስት አመት ስራ አስኪያጅ ሀያ ሶስት አመትና እስከ 500 ሺህ ብር ተቀጠዋል፣ ማለት ነው። ምርመራ ላይ ያሉም አሉ፣ ኤጀንሲያቸው የተዘጋም አሉ። ተጓዥ መንገደኞች ለምን ህገወጥ መንገዱን ይመርጣሉ ስንል ላቀረብንላቸው ጥያቄ አንድም ፓስፖርት በቀላሉ ማግኘት አይቻልም፣ ሲቀጥልም ሌሎች ህጋዊ ሂደቶች አድካሚና ውስብስብ ናቸው የሚሉትን ምክንያት እንደሚያደርጉ መርማሪ ፖሊሱ ጠቁመዋል።